ተጫዋቹ በመቆረጥሽ ደስተኛ ነሽ? ማ ወላሂ። ለእናቴ በይ፣ እንስጣት። እሺ፣ እናቴ ጋር እንሂድ። እናቴ እናቴ ጋር የፀጉር ምን አልኩሽ? ይሄ ምንድን ነው

ናችሁ ደና ናችሁ? አይ አላችሁ፣ እኛ አለን አልሐምዱሊላ ማማ እንደምን። ፀጉሯ ተቆርጣለች። ፀጉሯን በመቀስ ቆረጥኩላት። በጣም ነው የሚያሳዝነው። ፀጉሯ እ ተሰርቶ እንዳለ በመቀስ ቆረጥኩት። ምን እንደምታረገ አሳዝኗታል። ለራስ ቆርጣት፣ ግን አርፋ ነው ቁጭ ያለችው። በጣም ነው የሚያሳዝነው እ ጸጉሯ ተቆረጠች በመቀስ ቆራረጥኩትና ከዛን በደንብ እንዲነሳ ደግሞ ጸጉር ቤት ወስጄ አስቆረጥኳት። ቤተሰብ ሂክራም እንደምታውቁት አራስ ናት ተኝታለች። ቤት ውስጥ ነው ያለችው። እኛ ደግሞ ጸጉሯን ቆረጥኳትና ጸጉር ቤት ወስጄ አስተካክያት ይዣ መጣሁኝ ማለት ነው። ጠዋት ነው እንደምታዩት፣ ከእንቅልፋችን ተነስተን ማማን አስቆረጥኳትና ተመልሰን መጣን ወደዚህ ማለት ከዛ ጧት ገንፎ ገንፎ ነው የምትበላው፣ አራት ነው የምትበላው ገንፎ አዘጋጀውልሽ። ቢያ ከእንቅልፏ አነሳትና፣ እዚህ ሳህኑ ጸጉር አለ፣ ጸጉሩን እናደርግበትና እንወስድ እንላታለን። የጁሃ ምናምን እንሰጣታለን። ቁርስ ነው ቢሆን እንላታለን። ምን እንደምትል አብረን እናያለን። ማማን ኮፍያ እናረግላትና አይኗን አስረናት ምናምን ሂክራምን ምን እንደምትል አብረን እናያለን። አብራችሁ ማማ ግን በመቆረጣ ቤተሰብ ሰብ ደስተኛ ምንም አላለችም፣ አላለቀሰችም ምናምን። ስትሰራ በጣም እየሰለቸች እያለቀሰች ነበር የምትሰራው። አሁን ግን በመቆረጥሽ ደስተኛ ነሽማ እማ፣ ደለካ እንዲሻልሻል መላጣ። ካካ ካካ እኮ አይደለም ጸጉርሽ፣ እዚህ ላይ ነበረው ነው። እኛም ማናቀው። የራሷ ቋንቋ አላት እራሷ የምትግባባው ከራሷ ጋር ይሄ ጸጉሯ ተሰርቶ ነበር። ይሄው፣ ቆይ ላሳያቸው። በተሰራበት ነው የቆረጥኳ። ስትሰራ ስትታጠብ እያለቀሰች፣ አሁን ግን ተገላገለች፣ ወንድ ሆነች። ግን አያምርም። ቤተሰብ ጸጉር ኑሯት ሳይኖሯት ካስር ሬት አልኩልኝ። ካስር ስንት ትሰጡን አላችሁ ለዚህ ጸጉሯ ለመላጣ እየተንከባከብ ነው ያድጋል። አሪፍ ፀጉር እንደሚወጣላት ተስፋ እናደርጋለን። ይግራ ምን የምትል ይመስላችኋል? አሁን ጸጉሯን እንዳለ ለበሰችው እኮ የታጠበችውን አበላሸችው። እማዬ ረፊ፣ ደስ ይላል እንዴ ወላሂ፣ እንዲህ መሆን ደስ ይላል። ከመሰራት ተገላገልሻ። ታሽውን እማዬን ከእንቅልፏ እናነሳትና እናቴን ከእንቅልፏ እናነሳትና ለእናቴን እንስጣት እሺ፣ እናቴ ጋር እናቴ እናቴ ጋር እንሂድ እዛ ልቀሚው። ቶሎ በይ ልቀሚው እና ማለት ነው። እናቴ ጋር ሰደው ከዛ ነው። ነይ ነይ አለ ላይ ጋር

ጫማ ጎበዝ ቤተሰብ ሳሁን እዚህ ጋር ያስቀመጥና የጁሃ ማማ እዚህ ጋር ቁምሽ፣ የጁሃን እናስቀባላታለን ከእንቅልፏ እንቀሰቀሳታለን ማለት ነው።

መሳሪያ ላቅም እና እንዴት ናችሁ? ቤተሰብ ደህና ናችሁ አላችሁልኝ? እኔ ደህና ነኝ፣ ነው አለች። ቁርስ እማ እማ በባዶ ወደ እኔ አንቺ ጀመርሽው ብሎግ እኔ ቤተሰብ እንደምትተነስታለች ቁርስ ልትበላ ነው። አልተኛም ነበረ ሕፃኑ አሁን የተኛው ከነጋ በኋላ። ማታ ማታ ቀውጢ ነው፣ ይጮሃል፣ ፍጥጥ ነው የሚለው

ዱላውን አስቀምጪ መጀመሪያ፣ ከዛ እነግርሻለሁ። እንኳን አደረኩት እኔም አንቺ ብቻ አይደለሽም የለፋሽው ም ለለ

ኢዩ ፀጉሯ ናና ያምሽ አይ ኢዩ ኢዩ አይሽ ፀጉሯ እያለ ይሄ ነው። አንቺ እንደፈቃድሽ ነው የምታደርጊው። ሲበረታ ሲበዛ ምናምን ልጅሽ በጣም ባለግሽ፣ በጣም በጣም ስዱ ነሻል። ያለኝ ፍቃድ ልጄ ላይ ምንም አይነት መ ደስ ብሎታል እኮ እማ፣ ደስ ብሎኛል። አዎ በጣም ደስ ብሎታል። ለዚህ ነው የጠራሽኝ ያነሳሽኝ ከእንቅልፍ ከዚህ የሚበልጥ ነገር ምን አለ የኔን ልታሳይ አዎ እማቲ ታላቅሽ ነኝ ይግራም ይው ፀጉሯ ተበላሽ ቢበላሽ ባይበላሽ እኔ ነግረሽኛል ወይ ፍቃድ ወስደሻል ወይ ጠይቄሽኛል ልጅ ልጅ ናት እኮ አንቺን መጠበቅ ልጄ ናት የእህትሽ ልጅ ናት አይደለ ለኔ ደግሞ ልጄ ናት እኮ ገባሽ ለዛ ሙሉ መብት ማን ነው የመቁረጥ ምናምን የለው የማሳደግ ብቻ ነው ያለው የማሳደግ ብቻ ነው ያለው የማሳደግ ብቻ ነው ያለው። ታጋፍሽኝ

ልጁ ይነሳል ዘር በይ በቃ ልጁ እየተነሳብኝ ነው ዘር ለምን ለማይመለስ ነገር ሁን መረዳትም ምንም ነገር አልፈልግም አለቀ ዘር በይ የቆረጥኩት ለምን እንደሆነ አንደኛ አንጀትሽ ዘር በይ ልጁ ይነሳብኛል ገባሽ

ጫማዋን እንዳትወስዱ። ክፈቺ እንክራ እንዳዘኙ ካሰብኩት በላይ ነው የተሳካልኝ። ክፈቺውና እናውራ። ክፈቺ ኧረ፣ ክፈቺው ይነሳል እንጂ ሰዓት ከፍቶ ይዞራል። ያስረዳሻ በኋላ እኮ ከካሜራ በኋላ ልትማቺ ነው ቤተሰብ ማውቅ ሰው አለባቸው። ምኑን የማማ ፀጉር? የቱን ደግ ነገር አድርገሽ ነው የሚያውቁት? ይህ ይግራ አየሽ፣ ፀጉሯ ተመለጠ ዝጅ ጋር እ ሲጀመር አሪፍም አልነበረም። ቀይ ነበር ቅላቱን እ አልነበረ ማለት አሪፍ እንዳልነበረ ደግሞ ታውቂያለሽ። መላጫ ሳዘነ ነው እንጂ አይደለም መጀመሪያም ቢሆን ም አሳዝኖሻል። ከዛን እ አሳዘነሽና ተውሽ። ፀጉሯ ደሞ ከዛ በላይ እየተበላሸ መጣ። እየጠረችሽ ነው ይህ አለ እናነ እእእናእ ሁን አያምርም ፀጉሯ አይሹ እዚህ ጋር እንደተመለጠ አናፋ እንደተመለጠ። አይሹ ጥሩ አይደለም፣ ፎርፎር አለው ለምጥ ነገር ሆነ። ትከተል ደሞ አሳዘነሽ፣ ለዛ ነው መቁረጥ እየፈለግሽ ተውሹ ነው። ምንቲ በቃ ቆረጥሽ አይደለም፣ እንታያለን እኔና አንቺ አለቀ ማለት ነው። ያድጋል እኮ ያድጋል እኮ። ቤተሰብ ተናዳ ገብታለች። ቁርስ ብዬ ቀስቅሻት፣ ግን ሳህን ውስጥ የነበረው ሌላ ነገር ነበረ። አይ በጣም ያሳዝናል። ግን የማማ ፀጉር ቀይ ነበረ፣ ጥቁር አይደለም። ውስጥ ነው ያለው ርዝመት ምናምን የለውም። ሲጀመር እዚች አናቷ ላይ እንደ ለምጥ ነገር እየወጣባን ነበረ፣ ጠቁሮ እየተላጠ ፀጉሯ ምናምን እየተነሳ ነበረ። ያማታል አናቷ ላይ እየቆሰለም ነው። ፎርፎር ነበረው። ፎርፎሩ ራሱ በደንብ ያየሁት ማለት ነው ካስቆረጥኳት በኋላ ነው። እኔ ስነካካው እንደዛ አልነበረም። እኔ ነካክቼው ብቻ አልቶ ነበር ግን አስቆረጥኳት ወስጄ እንዳለ ሲነሳ ደግሞ እንትኑ ላይ ፎር ፎር ተለጥፎበታል ማለት ነው። ወይዬማ በያቸው ቸቸው በያቸው ባይ ለዛሬ ነበር ቪዲዮ ይሄን ይመስል ነበረ። እንደ ተመቻቹ ግን ይቅርታ ፊክራም ሳላስ ፈቅዳት ስላደረኩኝ ማለት ነው። በጣም ይቅርታ ያስቀየምኳችሁ ሰዎችም፣ እናቶች ይሰማችኋል። ረፊ ረፊ፣ አይደረግም ረፊ። ግን ታምራለች እኮ እንደዚህ፣ ከጸጉሩ የበለጠ አሁን ነው የምታምረው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። እንደ እንደወደዳችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። 100 ሺህ አስገቡ እንጂ ቤተሰብ ም ነው። ቻው።